ሴትን ልጅ ቀጠሮ ትጠይቃለህ? እና መጀመሪያ ማወቅ የምትፈልገው ነገር ምን ዐይነት ሙዚቃ ትወጃለሽ? የምትወጁ ቀለም ምንድን ነው? የኮከብ ምልክትሽ ምንድን ነው? ወንድሜ ግንኙነት እየገነባህ ነው ወይስ የሙዚቃ ዝርዝር እያዘጋጀ? እና ይበልጥ እውነቱን እንነጋገር፣ በርካቶቻችሁ ሴትን ልጅ ቀጠሮ መውሰድ ለወሲብ መፈቀጃ እንደሆነ ታስባላችሁ። ሂሳቡን ስለ ከፈልክ ብቻ የሆነ ነገር እንደሚገባህ ታምናለህ። አይገባህም። ይህ ወንድ መሆን አይደለም። ይህ በቃ በኔትፍሊክስ የፍቅር ትዕይንቶች የበዛበትና ልብወለድን እውነት ነው ብሎ ማሰብ የጀመረ የተራበ ልጅ መሆን ነው። በቀጠሮ ላይ ወንድ መሆን ይህን ይመስላል። ቅድሚያውን ትወስዳለህ። ጥሩ ቦታ ትመርጣለህ። ውድ መሆን የለበትም። በሰዓቱ ትገኛለህ። ታዳምጣለህ። አስተዋይ ጥያቄዎችን ትጠይቃለህ። ንግግሩን በጥልቀት ትመራለህ። ለማሳየት ለማስደመም ወይም ለማታለል አትሞክርም። እና ሲጠናቀቅ እሷን ታደርሳታለህ፣ እንዲሁም ወደ ቤትህ ትሄዳለህ፣ ብቻህም፣ በጸጥታ ሙሉ ሆነህ። ምክንያቱም እዛ የሄድከው ለማግበስበስ አልነበረም፣ የሄድከው ለመገናኘት ነበር፣ ለመረዳት፣ ለመታዘብ፣ ወንድ ለመሆን እንጂ ሽቶ የተቀባ ተስፋ የቆረጠ ልጅ ለመሆን አልነበረም። ሀብታም መስለህ እንድትታይ አትፈልግም። መረጋጋትህን እንድታሳይ ትፈልጋለች፣ ዓላማ እንዲኖርህ፣ ስሜቶችና እኛ ምነን በሚሉ ርዕሶች ዙሪያ የሚያሽከረክር ውይይት እንድታደርግ። ወንድነት ስለ ገዥነት አይደለም፣ ስለ አቅጣጫ ነው። ስለ መገኘት ነው። ስለ ቁጥጥር ነው። እና ቁጥጥር ማለት በእሷ ላይ ያለ ቁጥጥር ማለት አይደለም፣ በራስህ ላይ ያለ ቁጥጥር ማለት ነው። የማታለያ ዘዴ ጌም አያስፈልግህም። መረጋጋት ግራውንዲንግ ያስፈልግሃል። ጨዋ ሰውሁን ለሷ ለእሷ ብለህ ሳይሆን ለራስህ እለህ። ምክንያቱም እውነተኛ ወንዶች አያሳዩም ይመራሉ እንጂ። ተዋናይ እንዳዘጋጀው በለጠ ሸቴ ዘሃገረ ኢትዮጵያ እንዳቀረበው።